ተፋዳዴ የዱስዬ ልጅ ነው። የደነ ወላዴ ልጅ ነው። ጥሩ እችን ሴትዮ ይዟት ሄዱ እና ልዩ ወይስ ምን ኋላ ዝም ብለው ሲሉ አኩርፎ መውጣት ጀመረ። አባቱ ዱስዬ ባለዋ እነሱ ሲመጡ በቃ ጨዋታ ሙሉ ይደራል። ሚያውሩ ስለ ዘመቻ ነው፣ ስለ ምናምን ነው፣ ስለ ሃይማኖት ነው። እሱ ስለ ከብት ስለ ብር ስለ ምናምን የሚያወራ ሰው ነው የሚፈልገው። እሱ የቦዥ ነው፣ አምላኪ ነው፣ ደማዊት አምላኪ ነው። እና ሲመጡ ይወጣ ጀመረ። ነገሯይህ ከፋን ደስ አላለውም። ከባለቤቶች ጋር ንጥቀይ የማንፈልግም እና አይሆንም ተውላዋለሁኝ መልሰዋለሁኝ። ጥሩ ጨዋታ የሚጫወቱት ታላቃቸው ነው። አይሆንም ትላለች። እሺ ሩ ትመልሰዋለች። ምን አለ ልጆች ናቸው ይመጡት ብላል። ነግራው ይመለሳል። ትንሽም ጊዜ ክፍት አይቆየ ደግሞ አኩርፎ ምጣት ጀመረ። ሲወጣ ደህና ሁኝ ይበቃል። ከዚህ በኋላ እኛ ማምሻውስ አላጣንም። ስለዚህ ከአንቺን ከፈለግን እናነጋገርሻ ና አንዳንድ እየመጣን ብላ ሲመጡ አይ በቃ ከወጣቸው ማ እኔ ከእናንተ ጋር ነው የምሄደው፣ ምክንያቱም በምንም አልጣጣምንም። አልጣጣምንም እርሻው እንኳን በሚታረስበት ሰዓት አባቴ ዘንድ ወይቼ ነው በአገሰብ አራት አምስት አገሰብ ጭ የመጣው እሱን አብርቼ ለሠራ ሰው እሱን እንትን ብዬ ስትሻኝ ሁለት ወር ድረስ ያኮርፈኛል። ስስታም ነው። ከራሱ ንብረት እንዲነካ አይፈልግም። በራሱ ማለት ነው እኮ አባቷም ጋር የሚበላው ያኮርፋል። እንኳን ከራሱ ቀርሶ እንደ አይነት ስስታም ሰው ነው። ከኔ ጋር አይሄድም። እኔ አሁን አራት ወር ልጃ ይበቃኛል። ከዚህ በላይ አልጨምርም ነው ከሱ ጋር ደህና ሁኑ። አንዳቸው አገባለ እኛም መገመነዎች ቤተሰቦች ሆ ከእኛ ጋር መገባች ምናልባት ታገቢ እንደሆነ እሱን እንደሆነ ፈልጋለሁ፣ ሃይማኖት ሳይሆን ሃይማኖትን ፈልጋለሁ። እነ በክሳ መጎመና ናቸው፣ እና ሰውዬ ደግሞ መጎመና ነው የዱሽ የሚባለው አይጋቡም፣ ክልክል ነው፣ ጎሳ ነው እና ባገሰሷ ምናምና ምናምን ጭና እዛ ያጎሷ ልጅ ጋር አሊ ጋር ትገባለች። ይቻላል እንዴ? ብቻ ልጅ ወደ አራት አምስት አገሰች ትገባለች። ምነብር ደማ ሸኙኝ መጥቼ ነበር አላስገባሽም አሉኝ። ትራሳለች በዘዴ ነው እሷ ጨርሳለች። ወደ ከእነሱም ጨርሳለች። መቼ እንደምትመጣ አይታወቀ ነበር እንጂ ገባች። እነሱ ሄደው ነበረ ዘመቻ በዚ ሲመለሱ ገብታ አዩዋት። በቃ ስላገባ ሰው ያስነሳና በር ቤቱ ስሩ አራት ቤት ስሩ፣ የከብቶች ቤት እልፍኝና መስጊድ ስሩ የገድር ሄልና ይልካል። በአንድ ቀን ውስጥ አራት ቤት አሰራ። ሄዳ ገባቻ ከነ እንትና ከነ ከብቶቻ እዛ ተቀምጭ ከተቀመጥ ወደ ቤታችን ስለሆነ ዱቻ ጥሩ አይመጣም። ታላቃችን ነሆነ ቀቅር ይለዋል። ሌላ ቦታ ነው። ሌላ የገደር ታች ነው። በጣም የገደር ከንድብር በታች በኩል ነው። ይሄኛ ከንድብር በላይ ነው። የገደር ማለት አዲስ ገደል አካባቢ ማለት ነው። እዛ ቤተሰቦች እዛ ወረደች ተኖረ። የተወሰነ ጊዜ ሲኖር ከዳች መሆኑን ታወቀ። ከሰሱት አሊ ነው ወይም እሳችን መልስ ወይም ካሳ የክፈሉ ተባለ። ጉራጌ ወጣት ሰበሰበ ሺኸው

ይሄዳሉ እነዚህ ሰዎች አላቋረጡም። ለማስለም ነው የሚሄዱት አይደለም፣ እነዚያ ዘመቻ ይሄዳሉ። እኔ ማልፎ አልፎ ይሄዳል። ከዚህ በኩል ይሄ ስራ ይስራል፣ በዛ በኩል ከነሱ ጋር ይዘው ይመጣሉ። በመጨረሻ እዛ ገደር በገባችበት ሞየቶች ይመጡና ውጪ ይደዋታል። ለምን የድሮ ሞየት ነበረች ከነሱ ጋር ተዘል ነበር። መንገድ የእምነቱ የእምነታቸው እንትን ነው። ሙየት ምንድን ነው? ይሄ እንትን ይላሉ። በቃ እንደ የሆነ የነገር አድርጋቸው አይናገሩም።

በአንድ እጇ አንድ ያዘ መጡ። እንደ ልመናቸው ቤት እሳት ቀጠረን ብለው ዝመዞ ተመለሱ። እኛ ሰልምናል፣ እሷም ሰልማለች። ከአሁኑ በኋላ እዚህ ደጅ አትደርሱም ሲሉ እሽትፍ እሽትፍ አናቅም አይናገርም ብሎ መድረስ ጀመሩ። በያዘው ጦር አራቱንም ራሱ ገደለ። አራቱን ወጋ፣ ሁለቱ ሞቱ፣ ሁለቱን ይዘው ሄዱ እና ሞቱ ይባላል። ከሄዱበት ኋላ ጉራጌ ሻ በቃ በጣም እንትን አለ። እንግድለዋለ አደመ አደመበት በሱ በቃ መግለል አለበት። እሱ ገሎ አልሄደም። እዛ ቁጭ አለ ጨርሶ። የበክሳ አባት በራሳ ይባላል። ማማ በራሳ ይባላል። የከፈት ልጅ ነው። በራሳ ነው የከፈት ልጅ ነው። ከፈት ልጅ ነው። የበራሳ ደግሞ የእንትና አባት ነው። የበክሳ በክሳ ጓደኛ ነው። እና ሄዱና ይሄ አሌ ዘነቦ እንገለው ነው የቻህን ባህል እያበላሸበን ነበር በመጀመሪያ በራሳ የዚህ የሙየቶች ምናምን ሀላፊ ነው ነው ወይስ የቻህም ሀላፊ ነው ሀላፊ ነው እንጂ ነው የዚህም እምነት ደግሞ ተከታይ ነው የለም ያው ታች ያለው ነው እንጂ እና ሲነግሩት

መኖር አትችልም አላችሁት እንጂ እናንተ እኮ ስራችሁ መስራት መኖር አልከለከላችሁም። ምን አጠፋ ና ታዲያ? አሁን እሱ ብቻውን አራት ሰው ገደለ እንገላለን ብላችሁ ብትሄዱ እሱ ብቻውን ነው ወይ? ሌላም እኮ አለ ከሱ ጋር እንደ ጋር ሌላ ሰው ልታስገደሉማ አይሆንም ይላል እስላም አለ ነው ከሱ ጋር፣ እሱ የእስላም ወገን ስለሆነ ሌላም ሰው ይመጣ የለም ወይ? ስለዚህ እሱ የሚቸገላቸው እሱን ብቻ ልገልቡ ነው የምትሄዱት? ሌላም ሰው ይሆን አሁን ሰው ልታስገደሉ ነው የምትሄዱት ማለት ነው። እንደዛ ነገር አይደረግ። መቻ መሬት ይታያል። ለምስገደለ ሰው ደንብ አለን። በደንባችን ይታያል ይላል እና ታቀርብልናለ ወይ? አዎ፣ እሺ። እነሱ ይሄዳሉ። ሁለተኛ እንዳይደርሱ ይነግራል። እሱም ያስጠራና ይወርፈዋል። ታላቅ ነው አባትዬው፣ ትልቅ ሰው ነው። አሰነ አሌን ይጥራና ልክ አይደለም፣ ሰው እያስቀየምክ ነው። ባለፈውም እነዚህ የገሌ ስ ብለ ስደ አስኮብለህ አሳረቀን። አሁን ደ መልሰህ ደግሞ በባህላችን የጉራጌ ሰባት ቤት ጉራጌ ባህል ነው፣ ይሄ የሞላ ጉራጌ ባህል እየነካ ነው፣ ሰውን እያሳመምክ ነው። ስለዚህ ጡር ስራ የምትሰራው አሁን፣ ቀጠሮ ይዘናል፣ በቀጠሮ ቀን እንድትቀርብ እሺ ይልና ታላቁ ናቸው ያቃቸዋል፣ የጓደኛ አባት ናቸው። ጉልበታውን ስሞ ይሄዳል። ለቀጠሮ ቀን ሲቀረብ አባባቱ ይሄድና ባ ይቅርስ አድርጉልኝ፣ ያኔ

ሚልበትም ሰው የለም። ነገሩ ልብሳቸውን ለማቀረቡ ነው። አንድ ቀን መለሳለሁ አላ ቤሰው ይላቸዋል። ተነፍሶ ሞር ሄዳለ እሷን ይዞ ለምን ሄደ ርጋሶ ልጅ ነች። እሷን እዛ ይተውና ይሄድና ማፌዝ ላይ ነቀቤናዎች ነበሩ። ድሮ የማያውቃቸው ሻህ ላይ ነበሩ ድሮም ከሱ በአባቱ ጊዜ በቀዲሶ ጊዜ ቀቢናዎቹ፣ አዎ ሻሃው ቆላ ላይ ነበሩ። አሁን ያዲያ ዋና የሚባል ቦታ አለ። እንደውም እሱም ቀቢናነት አለበት። ማ በአሊ ደንደብ ያለበትም ያለበት አና እርሶ ነው ያለበት። እሺ፣ እኔ ነኝ ያለብኝ። እሺ። እና እዛ ያውቃቸው ስለነበረ ማፊል መሆናቸውን ያውቃል። እስላሞች መሆናቸው ያውቃል። አሁን እስልምና ነው ለማጠናከር ተነሳ። እስላሞች ፈለገ፣ ሄደ፣ ሰበካቸው። ስንት ሆናል? 78 ነው ሆናል። እስከ 200 ሰዎች ሆኑ። ሰፊ መሬት አለኝ። እስልምናም ዛና እናስፋፋለን የሚደርስባቸው ነገር የለም። እኔ ኃላፊ ነኝ። እኔ እዛ ሄጄ አንዳንድ ነገሮች እስከክ የመጣለሁኝ እስከ ድረስ ከሀላባ ሌላ ሰው ጨምሩና፣ ጥሩ ፈረስ፣ ጥሩ ጥሩ ሰዎች፣ ጦር ያላቸው ሰዎች፣ ጋር የሚዋጉ ሰዎች አዘጋጁ ይነግርና ይሄዳል ወደ ዘና። በዚህ ጊዜ ነው ሻህ ላይ በየትንሹ ከተማ ሄዶ በየንተ፣ ቅዳሜ፣ ማክሰኞ ኦሮ ገበያ በሚኖርበት ቀን የፍየል ቆዳ በባህር ዛፊዛቸው እስልምና ሃይማኖት የፈለግ መሬት የፈለግ አሌ ደንደው ጋር ዘና በነርና፣ እስልምና የፈለግ መሬት የፈለግ ላም በሬ የፈለግ ዘና በነርና፣ ወከሬ ወንዝ መከላያ ከንፈቤን አገር ያለ አወጋፍ የሚባል ባውሳ አለ አገር ያለ ያሻገረው ወንዝ የሚያሻገረው ሰው ችግር የለብህም። ከዛ በኋላ አብረን እዛ እንድናስፋፋ ነው ብቻ በገባ ምን ይላል ያ እስላሙ ደስ አለው። በቃ ተነቃቃ። እንደዚህ ይደረግ ነበር ማለት ነው እቀበሱ ግን አዋጅ ሲደረግ በእንጨት የፍየል ቆዳ ያያል ይደረግ ነበር ድሮ ነው። ሰው ይታየዋል። ያቁጭ አለ ሰው በዛ ምክንያት ምንድነ ሲባል እስልምና የፈለገ ሰው ዘና በነር ይምጣ እያለ ነው።

ኢማም የሚበላ ሁሉ ኢማም ሆነ። ናይ እኔ ኢማምነት ነው አሁን ሲሉት፣ እኔ አይገባኝም፣ የሚበልጠኝ ጓደኛ አለኝ። እሱ እናመጣለን የሚመጣለን፣ ተነስተው ሄድና ወይድሮ የሚባል ቦታ ነበር የነበረ መክሷ ይሄደው ያቀዋል መክሳ ቤት ይበቃል። አሁን የእኛም ሃይማኖት በጣም ተስፋፍተዋል። እዛም መሪ ያስፈልገናል። ስለዚህ ተነስ ይለዋል። አያጋሱ ጥሩ ነው ደስ የነበረ ግን ድህነቱ አይቻልም። የድህግ የተገኘ ነገር አይበላማ ድህነቱ አይቻልም። ግን እኔ ያለሁልህ ድህነት ይባል ነገር ጫፍ አይደርስም። ምን ታደረግልኛለ ወራንፉና ላይ ሶስት ቤት ይሰራል። አንድ መስጊድ፣ አንድ አልፈኝ፣ አንድ የከብት ቤት ሙሽራም ዳሳገባለ ከብት ቤቱም ላይ ይሞላል አንድ ነገር። ከዛ ደግሞ ቆይተን ሞጀር ይባል ቦታ አለ። ወደ ከአስር ኪሎ ሜትር በላይ አስራ አምስት ኪሎ ሜትር ገደማ ይሆናል። እዛ ደግሞ ቤት እንደዚህ የሚሰራበት ቦታ አለ። ችግር የለም። ስለዚህ ተነሳሁን። አሁንም አልነሳም፣ አባቴ አርጅቷል። ሰለመ ካሉት ይደነግጥብኛል። አባትየው በራሳ በራሳ ይደነግጥ